እንዲያ ትሪፕል ትሪፕል ጋይስ ሌትስ ጎ ጂሰስ የጀመሪያ የመጀመሪያ ጌም ነው ቀለል አድርገው ችግር የለው።

ደውሉላችሁ ብራሳችንን፣ በኋላ ደግሞ ናፈቀችን ናፈቀችን ናፈቀችን ትላላችሁ። መዘጋበት እንዴ? ለምን ታዘጉባት አላችሁ። ያ ለትንሽ ጊዜ እንትን ብረታል ላይ እንዳገባ አድርጎታል። ግርም እኮ እጃቸው አያርፍ፣ እግራቸው አያርፍ፣ አፋቸው አያርፍ። ብዙ አካውንት አዘጋላችሁ። ከዛ በኋላ ነው ማፈቀ ትላላችሁ። መያዣም መጨበጫን ያጣሁላችሁ ህዝብ። ስምዐኒ ጠላቶች አሉ። እንደ ጠላቶች ጋ ሼር ላርግ። ማን ነው የሚጠላህ ሰው? ጊፍተር ማለት ነው ልጠቀምለን። ኢድሪስ ብቻ ነው የሚጠላኝ ጊፍተር። እሱም ጊፍተር አይደለም ጌመር ነው። ማን ኢድሪስ? በቃ ኢድሪስ ጋ ሼር ላርግ።